እንደው ክርስቲያን ነኝ የሚለው ሁሉ ግልጽ በሆነ ሁኔታ እንግዲህ ሞታችኋል፣ ነፍሳችሁን በክርስቶስ ኢየሱስ ሆኖ ተሰውሯል። ስለዚህ ሰማያዊ የሆነውን ነገር ሁሉ እንጂ ምድራዊ የሆነውን ነገር አትመኙ፣ አትሹ ተብሎ ለሁላችን ተጽፏል። ክርስትና መስቀል ነው፣ ክርስትና መከራ ነው፣ ወደ ሞት ያለ ጉዞ ነው ተብሎ የሚጀመር ነገር ነው በራሱ እነዚህ ቅዱሳን ጳጳሳት ደግሞ በጣም በተለየ ሁኔታ ጭራሹኑ ተገንዘው ሞተው አገልግሎታቸውን የጀመሩ ለራሳቸው ሞተው፣ ለጥቅማቸው ሞተው፣ ለክብራቸው ሞተው ለቅድስት ቤተ ክርስቲያንና ለሕዝበ ክርስቲያኑ የሚኖሩ ናቸው። ስለዚህ ሞት ያስፈራራቸዋል አልልም። የሞተ እንዴት ሞትን ይፈራል? ጥቅም ያስፈራራችኋል አልልም። የሞተ እንዴት ጥቅም አሳሽ ይሆናል? ስለዚህ ቅድስት ቤተ ክርስቲያንን ንቀው አስተምሮቷን ተላልፈው ወንጌሉን ወደ ወንጀል ቀይረው መጓዝ ከፈለጉ ባከበርናቸው መጠን እንግዲህ በተለየ አቅጣጫ እንሄዳለን ማለት ነው። ምክንያቱም ሎያልቲያችን ታማኝነታችን ለቤተ ክርስቲያኗ ነው። ለሆነ አቡን ወይ ለሆነ አባት አይደለም። አይሽ ባለፈው በነበረው ግብግብ ሁላችንም ከጎናቸው ሆነናል፣ የምትሉትን ሁሉ እናደምጣለን ብለናል። የለም አሊጃንስ ኦር ሎያልቲ ኢዝ አሊጃንስ አንደር ዘሎ ነው። በትክክለኛው መንገድ ሲሆን ነው የምትከተያቸው። ትልቅ ሀይል አላቸው። እውነት ለመናገር አሁን ማጆሪቲ ነንና ሹሙልን ከሚሉት ከነ ሽመልስ አብዲሳ በላይ እንግዲህ አርባ ሚሊየን ነው ነው የሚሉት ህዝበ ክርስቲያኑ ከሀምሳ ሚሊየን በላይ ነው። ኢትዮጵያ ውስጥ እውነተኛ ማጆሪቲ ካለ ኦርቶዶክስ ቤተክርስቲያን ነች። ስለዚህ ከህዝብ አንጻር በቁጥር የሚያምን ይሄ የጎሳው ፖለቲካ እንኳን ቢባል በቁጥር እጅግ በጣም ማጆሪቲ ነን እና ሁሉ ይገባናል ከሚሉት በላይ ናቸው። ያ ህዝብ ደግሞ ለነሱ ምን ያህል ርቀት እንደሚሄድ ምን ያህል ለቤተ ክርስቲያኗ ተግቶ እንደሚሰራ ህይወቱን እስከ መገበር ድረስ እንደሚደርስ በተግባር አይተውታል። ስለዚህ የድጋፍ እጦት አይደለም የቁጥር ማነስ አይደለም። ስለዚህ የሚያስፈራቸውና እንዲህ በጥቃቅን በእነ ሽመልስ አብዲሳን በመሰሉ ጥቃቅንና አነስተኞች ሁልጊዜ እየተገፉ መኖርን እንዴት እንደሚመርጡ እኔ ሊገባኝ አልቻለም፣ ሊገባኝ አልቻለም። ልካቸውን የማያውቁ የሌላ እምነት ተከታይ የሆኑ ህገ መንግስታዊ ስርዓቱን ተላልፈው በሃይማኖት ጉዳይ ጣልቃ የሚገቡ ናቸው። እነሱ ግን ስራቸውን እየሰሩ ነው። አየሽ፣ እነ ሽመልስ አብዲሳ ስራቸውን እየሰሩ ነው። አብይ የመደመር መንገድ በተሰኘው መጽሐፉ ላይ ያለው ነገር ምንድን ነው? የኢትዮጵያ ህዝብ ለእምነቱ ቀናይ እንደሆነ ይታወቃል። እስልምናን ይሁን ክርስትና ምዕመኑ ለእምነቱ ለአምነቱ እጅግ ቀናይ ነው። እነዚህን ሁለት ሃይማኖቶች መቆጣጠር ህዝቡን ለመቆጣጠር አመቺ እንደሆነ ግንዛቤ ውስጥ ውስጥ በማስገባት ያ ህገወጥ ቡድን ችግር እንዳይገጥመው አንድ የተለያዩ ስትራቴጂዎችን ነድፎ በሃይማኖት ተቋማት ላይ እጁን ሲያስገባ ነበረ። በኦርቶዶክስ ቤተክርስቲያን የጳጳሳትን የፓትርያርክን ምርጫ እጃቸውን በመንከር የራሳቸውን ሰዎች እንዲሾሙ አደረጉ። ከዚያም ሁለት ቦታ በመክፈል ለመቆጣጠር ሞክረዋል። በተመሳሳይ መጅሊሱን ለእነሱ ታማኝ በሆኑ ሰዎች በመሙላት ለመሙላት ባደረጉት ጥረት ህዝበ ሙስሊሙ ለሁለት ተከፍሎ ቆይቷል። እነዚህን ሁለት ሃይማኖቶች መቆጣጠራቸው በቀጥታ ጥቅም ባያስገኝላቸውም ስርዓቱ የቆመባቸውን ሶስቱን ዋና ዋና እግሮች በማጠናከር በኩል ከፍተኛ ሚና ሲጫወቱ እንደነበር ብዙዎች የሚገነዘቡት ነው። የሃይማኖት ተቋማቱን ለእውነትና ለድሃ እንዳይቆሙ፣ አንድ መንግስት ያላቸውን ሁሉ አሜን ብለው እንዲቀበሉ፣ ሁለት በተቋማቱ በኩል ህገወጥ የገንዘብ ዝውውር እንዲከናወን፣ ሶስት ወደ ውጭ ሀገር ሰላዮችንና የፓርቲ ካድሬዎችን በሃይማኖት ሽፋን ለመላክ እንዲችሉ፣ አራት ህዝብን ለመከፋፈል የተደረገው እኩይ ስራ የሃይማኖት አባቶችን ለሆነው ስራ የሃይማኖት አባቶች እንቅፋት እንዳይሆኑ የህወሀት ሰዎች እስከ ውስጥ ዘልቀው ሰርተዋል። ይሄ መደመር መንገድ ነው። ስለዚህ አሁን እነ አብይ አህመድ እነ ሽመልስ አብዲሳ ያደረጉትና የሚያደርጉት ነገር ከዚህ አንጻር የሚገባቸውን አላማቸውን ነው። እኛ ደግሞ ለአላማቸው ቆሞው የሚገባቸውን እንዲያደርጉ ቅዱሳን አባቶችን እንጠብቃለን። ያን አናደርግም የሚሉ ከሆነ እንግዲህ ምናየው ነው የሚሆነው። አመሰግናለሁ። ኢየሩሳሌም አመሰግናለሁ። ጎዳና በትክክል ነው ያስቀመጥከው እና የአባቶቹን ድርሻ መሀል ላይ እየሰፈሩትም ወደሚያደላው ለሚሄድ እየተዘጋጁትም እዚህ ጋር ደግሞ ሙሉ በሙሉ ክደው ወደ ፖለቲካው የገቡትም አባቶች ቢሆኑ ህዝበ ክርስቲያኑ ጥቂት ከሚባሉትና ስለ እውነት ለቤተክርስቲያኗ ከቆሙት አባቶች ጋር ቆሞ ታሪክን ይቀይራል። ይህንን የተዘነጉት ነገር ነገር ግን ወደዚህ ህዝብ እነሱ መመለስ አይችሉም። ህዝብ ግን ከቤተ ክርስቲያኗ ጎን ሁሌም እንደቆመ ነውና ህዝብ ቤተ ክርስቲያኗን ያድናል፣ እነሱ ቢክዱትም የሚለውን ነገር ማንሳት ትፈልጋሉ። ሀብታሙ የምትጨምርበት ቅድም ስላነሳው ወደዛ አለመለስ ወደ አዴኑ ሚስጥርን ሂድ እስቲ፣ በአዲኑ ባህርዳር ላይ እየመከረ ነው፣ በዝግ እየመከረ ነው፣ ምንም ነገር መረጃ እንዳይወጣ ተደርጎ እስቲ ያለውን ሚስጥር ንገረን እና ወደ ሱ ደግሞ እንለፍ። መልካም ምናልባት እንደ ማሰሪያ የተወሰነች ነገር አሁን ጎዳና በጣም በዝርዝር በጣም በጣም በእውነት ከልብ ሰርስሮ ገብቶ የሚቀመጥ ህሊናን ፈትሾ ምንድን ነው ለጥሩ ሀሳቢዎች መደላድል የሚፈጥር ጥሩ ምልከታ ነው። ያነሳቸውን ነጥቦች እንዳለ ተጋርቼ እኔ ቤተ ክርስቲያን መቼም ቢሆን ከፈተና ወጥታ አታውቅም። አሁን አባቶች ቤተ ክርስቲያን ከመከራ ከስደት ወጥታ አታውቅም። በምድር ሳላችሁ መከራ አለባችሁ ነው። ቅድም ደግሞ እሱ የገለጸዋል። በተለይ ለነሱ ለጳጳሳት ተገንዘው ከዚህ ጊዜ ጀምሮ እናንተ በህይወት የላችሁም፣ አገራችሁ በሰማይ ነው ተብለው ቀኑን ሙሉ ስለ አንተ እንገደላለን ተብሎ እንደተጻፈ ቀኑን ሙሉ ስለ እግዚአብሔር መገደልን ስለ ልጆቻቸው ሊያስተምሩ የተሾሙበት ወንበር ነው፣ መንበር ነው። ያን የተሾሙበትን ሰማያዊ ኃላፊነት ምድራዊ በሆነው ነገር ከቀየሩት እንግዲህ የእነሱ እጣ ፈንታ ነው የሚሆነው። ልጆቻቸው ፊትም መቆም ይቸገራሉ። እኔ ለማመቻመች ምናምን የሚሞከረው በሌሎች አስተዳደራዊ ጉዳዮች ወዝ ተረፈ ከሆነ ነው። በቀኖና ቤተ ክርስቲያን ጉዳይ ላይ ተመቻምቾ መውጣት ዲዮስቆሮስ አላደረገው አላደረገውም። ለምንድን ነው እነሱ የሚያደርጉት? ሌሎቹ ለምንድን ነው ያለ ማድረግ የሚፈልጉት? አይ የቤተ ክርስቲያኒቷ ስርዓት፣ ቀኖና ይሄ በፍጹም አይፈቀድም። ምክንያቱስ ዛሬ እንደዚህ ባለው የነ አብይ አህመድ የነ ሽመልስ አብዲሳ ጫና ተንበርክኮ እጅ የሚሰጥ ከተገኘ ስርዓት ሆነ ተተከለ ማለት ነው። ነገ ይቀጥላል። ከነገ ወዲያ ይቀጥላል። እያንዳንዱ የብሔር ኮታ መመጣጠን ጥያቄውን ይዞ ይመጣል። ጉዳዩ ኢትዮጵያ ሰላሳ ዓመት ወደ ቦካችበት የብሔር ፖለቲካና አዘቅት ቤተ ክርስቲያንን ጎትቶ እዚያ ውስጥ ማስገባት ነው የቀራቸው። ቤተ ክርስቲያኗ ነበረች የቀረችው። ይሄንን ጎትቶ የማስገባት ነው፣ ይሄ ጥያቄ። እንዲህ ያለ ነገር ውስጥ የገቡት በሙሉ ግልጽ በሆነ መንገድ ከሃይማኖታቸው በላይ ብሔረሰባዊ ማንነታቸው የበለጠባቸው ናቸው። ለመንፈስ ሳይሆን ለስጋ አድረዋልና የኔ ብሔር በቅዱስ ሲኖዶስ ውስጥ እንዴት የበላይነት እንዲያገኝ ላድርግ የሚል ትግል ውስጥ የገባ እንዴት አድርጎ መንፈሳዊ ሊባል ይችላል? እናም በጣም እጅግ ከባድ አጣብቂኝ ነው። ነገር ግን አማራጫቸው አንድና አንድ ብቻ ነው። ቤተክርስቲያንን ሐዋርያዊት፣ ኩላዊት፣ መንፈሳዊት አድርጎ መቀጠል ብቻ። ወደ ብሔር ከሄዱ ወደ አብዮታዊ ዲሞክራሲ ደንደር ከዚያ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩላዊት ሐዋርያዊት መንፈሳዊት የሚለውን መጠቀም አቻለ። ስለዚህስ ብዙዎች ተሰብስበው እንኳን እን ቤተክርስቲያንን ሕልውናዋ ማክተም አለባት ብለው አሃ፣ ጊዜ ሲመጣኮ በግበ በምድር ጊዜ አሳልፈዋል እኮ አብያተ ጣውታት ይከፈቱ፣ አብያተ ክርስቲያናት ይዘጉ ተብሎ ተወስኖ እኮ ትግል ቀጥሏል እኮ። ከዛ በኋላ የእግዚአብሔር ቀን መጣ። እስራኤል በምርኮ ሄደዋል፣ በምርኮ ሄደዋል። ግብፅ ለአራት መቶ ሰላሳ ዘመን ቆይተዋል። የእግዚአብሔር ቀን መጣ። ራሄልን ሰማ። ወደ ተስፋ አይቷ መድራ መጣ። ማን ይጸናል ነው ጉዳዩ። ማን ይጸናል ነው ከሽመልስ አብዲስ አበላይ የቅዱስ ጊዮርጊስ ኃይል አይበልጥም፣ እናንተ ጋር ካለው እኛ ጋር ያለው ይበልጣል እያሉ አይደለም መንፈሳውያን የሚዋጉት? እናም መንፈሳውያን አባቶች በዚህ ምክንያት ነው እንዲህ ስለሆነ ነው ብለው ሊሉ የሚችሉበት እድል እንኳን የላቸውም። ዝግ ነው። ብቸኛ አማራጫቸው የመጣው ይምጣ የፈለጉትን ያድርጉ፣ ቀኖና ቤተ ክርስቲያን አይጣስም አይጣስም። እዚህ ላይ ነው መጽናት ቅዱስ ፓትርያርኩም እንደዛው መውጫ መንገዳቸው አንድና አንድ ብቻ ነው፣ አንድና አንድ ብቻ በብሔር ተከፋፍሎ በብሔር ኮታ ከቤተ መንግሥት የመጣውን መመሪያ ሰምተው ባንብሮተ እድ በብሔር ተመርጦ የተሰጣቸውን ሹመው የቤተ መንግሥት ጉዳይ ለማስፈጸም ከቆረጡ እዚያው ጋር ያበቃል ነገሮች፣ ነገር ይበላሻል። እምቢ በማለታቸው የሚመጣውን መከራ ግን መላው ምዕመን አንድ ላይ ሆኖ ይቆማል። አሁን የሚረዱት መቆሚያ የለውም፣ ይሄ ነገር ከጀመሩት መቆሚያ የለውም። እነዚህ ሰዎች አብዛኛዎቹ በጣም የሚገርመው አሁን ሚዲያ ላይ ያለውን ግብ ግብ ተመልከቱ። ማህበራዊ ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች አይደሉም እየታገሉ ያሉት። በብሔረሰብ ማንነታቸው ራሳቸውን አይደንቲፋይ የሚያደርጉበት ብሔር አለ ይገባናል የሚሉት የሌላ ሃይማኖት ተከታይ ሆኖ አይ ሲኖዶስ ላይማ የእኔ ብሔር ኮታ መሟላት አለበት ይላል። ከቤተክርስቲያን ስርዓት ውጭ አሁን ይሄ የገጠመው ግብ ግብ ይሄ ነው። በኦሮሚያ ያሉ ኦርቶዶክሳውያን ነው ወይ ይህንን እያቀረበ ያሉት? ሽመልስ አብዲሳ ከሃይማኖት ውጭ እኮ ነው። አብይ አህመድ ከሃይማኖት ውጭ ነው። ማን ነው ውስጥ አባዱላ ከጀርባው ነው የሚሰራው ከሃይማኖት ውጭ ነው። እነማን ናቸው ኦርቶዶክስ ላይ ስምሪት የወሰዱት? እነማን ናቸው ማህበራዊ ሚዲያም ሌላም ላይ ዘመቻ እየከፈቱ ያሉት ሃይማኖታቸው እኮ አይደለም። በመሰረቱ ለሃይማኖት መቆርቆር እንኳን አይደለም እንዴ። ለሃይማኖታቸው የተቆረቆሩትማ ተሰደዱ እኮ ነዲያቆን ዮሴፍ፣ ለሃይማኖታችን ይሄ አይፈቅድም ስርዓት፣ ቀኖና ይጠበቅ ያሉት እኮ የት ናቸው? መምህር ፋንታሁን ዋቄ ተሳዳጅ ሆኑ አይደለም? ስንት የኦርቶዶክስ ልጆች በየእስር ቤቱ አይደለም የሚማቅቁት በዚሁ አጋጣሚ በዚሁ አጋጣሚ ይሄም የቤተክርስቲያን ጉዳይ ዛሬ ስላለን እየተወያየን ነው። ዛሬ ስላለን ለህዝብ እያደረስን ነው። ፈተናው በአንድ በኩል አይደለም። ፈተናው በአንድ አቅጣጫ አይደለም። እንድታውቁት ነው እየመጣ ያለው ፈተና በአንድ አቅጣጫ ለአንድ ጉዳይ በሁሉም መስክ የተከፈተ ከባድ ፈተና ነው። የኢትዮጵያ ህልውና እንዲያከትም ለማድረግ የተያዘ የፕሮጀክት አካል እኛ እዚህ እየተወያየን ከውይይት ከመግባታችንም በፊት በከፍተኛ ሁኔታ ይሄ መላው ኢትዮጵያውያን እንድታውቁት ነው። ዛሬ ይህንን ውይይት እየተከታተላችሁ ያላችሁ አካላት ይህንኑ፣ እስኪ አሁን እዚህ ያላችሁ በሙሉ ከ4300 በላይ ተከታታዮች ያለው ዩቱቡ ላይ ብቻ ሼር አድርጋችሁ ነው እየተከታተላችሁ ያላችሁት። ይህንን ሊንክ ለሌሎች እንዲደርስ ሰብስክራይብ ያላደረጋችሁ አድርጋችሁ ነው የምትመለከቱት። ላይክ አድርጋችኋል። እሱን ስታደርጉ ለሌሎች የመዳረስ አቅሙ ይጨምራል። እዚህ ውስጥ ያላችሁ ይሄ ፕሮግራም እንዳለቀ ቀድሜ እንደምለው በረንብን ላይ ሰብስክራይብ አድርጉ፣ ረንብሩን ተከታተሉ። በየጊዜው ሊንኩን በፌስቡክ ገጻችን እናመጣለን። ትግሉ ቀላል አይደለም፣ ፈተናው ቀላል አይደለም። እነዚህ ሰዎች አፍነው ምንም